አሰላሙ አለይኩም ወረህመቱላህ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? እኔ ጋ አልሐምዱሊላህ። እዚህ ጋ ሰመች ከነአድ አለኝ። ሰመች ከነአድ ማለት ለሳሎና የሚሰራ ለመች ክሱም መስራት በኋላ ይቻላል። ጨናጨውና ከላርጌ ለዘብዝብፍ አሉ ለግማሽ ሰዓት ለአንድ ሰዓት ችግር አይፈጥሩም ማለት ነው። ያዘጋጅሁት ፍልፍላስ ወጥ፣ ክዝበራ ፓውደር ኩርኩም ከሙን ብዛር አንዳንድ ማንኪያ ነው ያደረኩት። ትናንሾች ማንኪያ ማለት እዚ ጋ ነጭ ሽንኩርትና ጅንጅቢል ማጂ ከዓ አብሬ የወቀትኩት አላ ማለት ነው። እዚ ጋ ደግሞ እንደምታዩት ዘይት ማንኛውም የተጠበሰበትን ቢኖር ችግር የለውም። ጥኝና ወንጂ ይሆንለን እና እዚ ጋ ደግሞ ትንሽዬ ጨዋ አረግበታለ ማለት ነው። ቁረጫ እንደዚህ እሽት እናረጋለን። ጊዜ ስላለ ወስደ ነው ፈላጃ እናስቀምጣ ነው። ውጭ ባስቀመጥነው ቁጥር ሁሉ ያው ይሄ እሽታ እንጂ ሌላ ነገር ጥቅም የለውም። ጊዜ ያለኝ ሰዓት ስላለ ሰዓት ከሌለ ወዳሁን ተብሎ ወዳሁን ማስራት ይቻላል፣ ግን ተብሎ ማስቀመጡ ይጠቅማል። ባህራትን ይጠጣል ማለት ነው። እንደዚ አርገናል። እሱም እንትን ልናረግ ሰማችን ልንጠብስበት ማለት ነው

እንደምታዩት ፍልፍል አሳ ወጥ ከዛራ ፓውደር ማጂክ አፕ ቶማት ሰልሳ፣ እዚህ ጋር ጨው፣ ኩርኩም ዛ የሱካር ማንኪያ ግማ የሱካር ማንኪያ ያክል ማለት ነው። ከዛ በኋላ ሰልሳን ጨምራለሁ። ነው ለዚህ የሆነ ሚ ስላለ አሁሉም ሞ ባት ወይም ሽሚንት ይባላል። ዛ አንድ ሙሉ ሳይሆን ግማሹ እያፈላ ውሃ እንጨምርበታለን። ከጎን ውሃ አፍሉ ማለት ነው። እዚህ ብስል ይበል። መጀመሪያ ቃሪያና ቃሪያው ካሪ ነው።

ተጠናቀናል የዱባይ ስመክ ሳሎና ይላል።